የሀበሻ ደንብ አይደለም። አዎ የሀበሻ ደንብ አይደለም፣ ግን ማንኛውም ተነስቷል። በሩታ ብቻ አልተጀመረም ፎቶ መነሳቱ። በደንብ አርጋችሁ ላይክ እንድታደረጉኝ እፈልጋለሁ። ሩተይን ትናንትና ስትናገሩ ለነበራችሁ ልጆች መልስ ስለሚሆነኝ ላይክ አድርጉት በደንብ አርጋችሁ። እንግዲህ ቤተሰቦች ብዙ ብዙ ነገሮች ተፈጥረዋል። ብዙ ነገሮች የተፈጠሩ ነው ያሉትም የተፈጠሩትን ነገር አንዳንድ ነገሮች እነግራቸዋለሁ ውዶቼ ያው ስልክ አይመቸኝም እንጂ እዚህ በጣም ብዙ ነገር ነው የሰማሁት ስለ ሩታም ስለ ናብርሽም ስለ ሄርሜላም በጣም ያሳዝናል ሩታ ላይ እኔ እንጃ ብቻ ሰው በእንደዚህ አይነት መልኩ ይገመታል ብዬ አስቤም አላቅም እንግዲህ ትናንትና ታውቃላችሁ፣ ሩታ ብዙ ልጆች፣ ብዙ ሰዎች አናምናት፣ ውሸቷን ነው፣ ጨርቅ አድርጋ ነው። ይሄ የእንትኖች አብዛኛውን ልጆች አላመናችሁ ነበረ ስላላመናችሁ የራሷን ሀሳቧን በፎቶ አድርጋ ገለጸች። በቃ ልጇም እርጉዝ እንደሆነች እንድታውቁ ብላ ነው እንጂ ራቁትነት እንፈልግ አይደለም። ቲክቶክ ላይ ወስዳችሁ የምታበጠልጧት የምታዋወሩባት አይዶንኬን ምንም አይመስላትም እሷ እሷ የራሷን ሀሳቧን ያደረገችው የራሷን ሀሳብ ነው የጫነችው። በቃ ፎቶ አወረደች እንኳን አወረደች፣ በጣም ነው የሚያምር። እኔ ማርያምን ፎቶን በጣም በጣም ነው የወደድኩት። በጣም የሚያምር ፎቶ ነው። እንግዲህ ሆዳችሁን ለበላችሁ ቆዳችሁ ላኘካችሁ ሩታ እርጉዝ አይደለችም፣ ውሸቷ ነው፣ እየዋሸች ነው ላላችሁ፣ ይሄ ለእናንተ ነው። ይሄ ለእናንተ ነው የጋበዘቻችሁ ሩታ ማለት ነው። እና ሩታ እግዚአብሔርን ነው መምላችሁ። በጣም ምርጥ ምርጥ ምርጥ ሴት ነች፣ በጣም ጎበዝ ሴት ነች። ሁሉንም አልፋ ይኸው ቤተሰቦቿ ጋገባች። ሁሉም ያልፋል፣ ቤተሰብ ግን አያልፍም። ሁሉም ያልፋል፣ እናት ግን አታልፍም። እንግዲህ አብርሃም ትላንትና እንግዲህ አይታችኋል። እኔ በጣም እንጃ እኔን ያሳፈረ ፎቶ ነው። ሁላችሁም አፍራችሁበታል በዛ ፎቶ። አላቅም ብቻ ምን እንደተፈጠረ አላቅም ብቻ። አብርሃም ነግሬያቸዋለሁ ትላንትና ዝነኛውን በጣም በጣም ቁሞ ነበረ። በዛን ሰዓት ሄርሜላ አጠገቡ ነበረች። ምን እንዳደረጉት ምን ይታወቃል። እውነት ይሄ ልጅ እና ሄርሜላ አሁን በጣም የሚገርማችሁ ነገር፣ በጣም የገረመኝ ነገር ጎረቤታችሁ ስትነግረኝ በጣም የደነቀኝ ነገር ሰው እንዴት እንዴት ሰው ቤት ገብቶ እንዴት የሰው አልጋ ላይ ይቀመጣል? ያለች የማታፍር ጉዳለች። አልጋ ላይ ቁጭ ብላለች እዛ ላይ ሩታ ብታፈላበት ቡና ላይ ቁጭ ብላ ቡና ታፈላለች። በቃ ማታረጎ ነገር የላትም አብርሃምን በቃ መወስወስ ነው ስሯ። በቃ ውስ ውስ ታውቃላችሁ፣ በቃ መወስወስ ነው ስሯ። በጣም ነው የምታሳፍሮ። ያለች ነግረኝ ማለት ነው። መነካካት ነው ይህ ምን ማለት ነው? በቃ ማታረጎ ነገር የለም። ልጅ ውስጥ ባይቆምበት ይገርማል። አምሳ ጊዜ የተነካካ ወንድ ልጅ እኮ ስሜቱ አፍንጫው ለኔችን ያለችው ስትነካካ ቆ ይቆማል። በቃ እንደዛ ነው ነገሩ። እኔ በጣም ነው ማፍረው። እግዚአብሔርን ነው ምላችሁ የሶባሊያውም ባሊያውም እንዲ እንዲ ሽም የምሌላት እንደም መቤቴ ነው ምላችሁ። ሽም የምሌላት ሴት የሰው ባሊ በቃ የሰው ገብታ እንደ ቁጭ ብላ እንደ እንደፈለገች ተንቀባራ የሩታ ቤት ለቀቀችልሽ ሄደችልሽ። እንኳን ደስ ያለሽ ሄደችልሽ፣ ያው በጣም በሚያሳዝን ሁኔታ ያው ሄደች። እኔ አዝኛለሁ፣ ልቤን የተሰበረው ለሩታዬ። የኔ ፍቅር፣ የኔ ማር፣ ሁሌም ከጎንሽ የምንቆመው ቆመው ማንም ያውራ፣ ማንም ይበል፣ ምንም ነገር አይሰማሽ። ፎቶ የተነሳሽው ማንኛውም ሰው ይነሳል። በሩታ አልተጀመረም። ሁሉን አውጥቶ መነሳት በቃ የሀበሻ ደንብ አይደለም። አዎ የሀበሻ ደንብ አይደለም፣ ግን ማንኛውም ተነስቷል። በሩታ ብቻ አልተጀመረም ፎቶ መነሳቱ ላላመናችሁ፣ በአናቶች ተዘቅዘቁ ብላለች። ው ት እንግዲህ ሆዷ ደግሞ ሲያምርባት እርግዝ ነው የኔ ፍቅር፣ አሁን ደግሞ እየደከማት መጥቷል። በቃ እና ይሄ ጨምላቃ እንግዲህ ከዘች ጋራ ይጨመላለቅ። ሩታ የራሷን ውሳኔ ወስናለች። ከዚህ በኋላ እግዚአብሔር በሰላም ይገላግላት ነው የምለው። ውሳኔዋ መወሰኗ ጥሩ ነገር ነው። በቃ ቤተሰቦቿ ጋር እናቷ ጋር መሄዷ ትልቅ ነገር ነው። እንግዲህ እችንም እንዳያስረግዛን መፈራው ቤተሰብ እንደው እችንም አስረግዛት እንደው እኔ እንጃ፣ እኔ አላውቅም፣ ብቻ ምን እንደሚፈጠር አብርሃም ግን በነገራችን ላይ ሴት ይወዳል። እኔ ሴት አብርሃም በጣም ሴት እንደሚወድ ናየት። እና እች ራሱ አላውቅም። ወይኔ ዲ ነው የምትሻፍዶ እኮ የምትሻፍዶ አሸፋፈድ በቃ አብርሃም በቃ የታን በምንም ነገር በቃ ከውስጡ እንዲያወጣ ነው በቃ በምንም ነገር ከውስጡ አውጥቷት በቃ ከእሷ ጋር እንዲሆን ነው ፍላጎቷ በቃ እንደዛ ነው ፍላጎቷ። ግን በቃ ሩታ ጎበዝ ነች፣ ጀግና ነች። በቃ አልፈልግም አለች በቃ። ራስነቷን አሳየች እና ዛሬ ደግሞ ጋሽዬ እነ ሄርሜላ ቤት ሄዷል ተብሏል። እንግዲህ ያው ሩታን ለማየት ሄዷል ተብሏል። እንግዲህ ጋሽዬ ባለፈውም ስለ እምቢ ስላለች እርቁን ምናምን ያው ግዴታቸው ነው ያ ያሉ። እንግዲህ የአብርሽ እናትና አባቱ እነ ሩታ ቤት ሄደዋል ሩታ ለማየት ተብሎ ሰምቻለሁ። እንግዲህ ይዩዋት እነሱም ማየት አለባቸው። የልጅ ልጃቸው ነው። ከወንድ የመጀመሪያ የወንድ ልጅ ሊያዩ ነው ማለት ነው። ያውም ወንድ ነው። ጀግና ደስ ይል። እኔ እንጃ በጣም ደስ ያለኝ ወንድ መሆኑ ራሱ። ጋሻዋ ነው ለሷ እውነት ሩታ ድለኛለች ምን እና አባቱ ወንድ ይሄዳል፣ ወንድ ይቀራል፣ ወንድ ምንም ይሆናል። ልጅ ግን ልጅ ነው። ሁሌም ልጅሽ ልጅሽ ነው ከጎንሽ ማለት ነው። ስለዚህ እንኳን አረገሽ እንኳንም ልትወድ ደርስ፣ ጥሩ ነው ልጅ በልጅነት አሪፍ ነው። እኔ ደስ ብሎኛል እና እግዚአብሔር ካንቺ ጋር ይሁን ነው ምለው። ወረኞች በቃ ረፉ፣ ተዋት። እርጉዝ ሴት አትታማም። እርጉዝ ሴት ለምን እንደዚያ ያደረገች ለምን እንደዚያ ያደረገች አብርሃም በቂዋ ነው። እናንተ ደግሞ ላይ ላይ ተደርባችሁ ነገሩ ምንም አይመስላችሁም። ብቻ አይነች፣ ጎበዝ ነች፣ ጀግና ነች። ብዙ ነገር ትችላለች፣ ብዙ ነገር አሳልፋለች። እኔ ሩታን በደንብ አድርጌ ነው ማደንቃት። ለምን በቃ ብዙ ነገር ስላሳልፈች፣ ብቻ ዛሬ ራቁት ፎቶ ለቀቀች ብላችሁ ሚላላችሁ። ለማንኛውም የቪዲዮ ላይክ ሼር ሰብስክራይብ